ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ የጠየቅን፣ በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በበርካታ የሀገራችን ክፍሎች የሚገኙ የህክምና ባለሙያዎች የቅድመ ስራ ማቆም ማስጠንቀቂያ መስጠታቸው ታውቋል። በሀገራችን የሚገኙ የህክምና ባለሙያዎች ላለፉት ጊዜያት የደሞዝና ጥቅማ ጥቅሞች ማሻሻያ ሲጠይቁ እንደነበር የሚታወስ ሲሆን ዛሬ ግን መዲናችንን ጨምሮ በበርካታ የሀገራችን ከተሞች የሚገኙ የህክምና ባለሙያዎች የቅድመ ስራ ማቆም ማስጠንቀቂያ አድርገዋል። አንድ የህክምና ባለሙያ ለሪፖርተር በሰጡት አስተያየት ጥያቄውን በይፋ በማቅረብ ደረጃ እንኳን በ2011 ዓ ም እንዲሁም በ2015 ዓመተ ምህረት ተመሳሳይ ጥያቄዎችን እንዳደረጉ ገልጸዋል። የአሁኑ ግን ይላሉ ባለሙያው፣ የአሁኑ ግን በትዕግስት የማይታለፍና እነዚህኑ ጥያቄዎች ተሸክሞ መቆየቱን የሚያመለክት ጥያቄ ነው ሲሉ ገልጸዋል። ይህኛው ጥያቄ የባለፈው የዞረ ተብሎ ብያዝ አሪፍ ነው፣ ቤዚካሊ ማለት ነው እና ሁለት ሺ አስራ አንድ ሁለት ሺ አስራ አምስት እንቅስቃሴዎች ጥያቄዎች ነበሩ። ቸገረን፣ ራበን እየተሰደድን ነው። ጓደኞቻችን አገር ለቆ እየሄዱን ነው። እኛ ደግሞ አገሬ አገሬ ብለን ቀርተናል። ማገልገል እያገለገልን ደግሞ ማደግ፣ መለወጥ፣ መብላት ዩኖ ትራይቭ ማድረግ እንፈልጋለን። የምን መሰረታዊ ጥያቄ ነበረ። ስለዚህ ይሄኛውን ጥያቄ ለመመለስ አይ ቲንክ በጣም ብዙ ለመጠየቅ ብዙ ስቴፕ ተኪዷል አሁን ስጠየቅ ደግሞ ቤዚካሊ ኢሰርድ ታይም አትስት ሪሰንት ስትሪ ከታየ ይሄኛው ሶስተኛው ነው ሶስተኛው ስለ ሁለት ሺህ አስራ አንድ ሁለት ሺህ አስራ አምስት እና አሁን ሁለት ሺህ አስራ ሰባት ማለት ነው ይሄ ጥያቄ ሲጠየቅ የነበረ ግን አሁን በጣም ኦርጋናይዝድ ሆኖ ዩኖ አንድ ጥያቄ ሆኖ አሁን ቅድም በነገርኩ መሰረት ጥያቄው አንድ ሆኖ ግን አስራ ሁለት ብልቶች ያሉት ኦልሞስት ሀያ ሶስት ቀን አሁን እየገፋ እየሄደ ዘሆል ኢንተርናሽናል ኮሚኒቲ ሳይቀር የኢትዮጵያ መንግስት እና የምመለከተው አካል ጋር ኦፊሻል ደብዳቤ ገብቶ መልሱን እንጠብቃለን ሰላሳ ቀን ቀረን እያለን መቁጠር ጀመር። ጥያቄው ስጠየቅ ቤዚካሊ በቃ ከኔ ባህሪያዊ ሁኔታ የተቀዱ ናቸው። ማንም እዚህ ላይ ትንሽ ለህክምናው ወይም ለሙያው ኤክስፖዥር ያለው ሰው ሴናሪዮን አንደርስታንድ ያደረገዋል። ይሄንን ስል አር ሊቪንግ አንደር ኤ ሎት ኦፍ ፕሬዥር። ፕሬሩ ግን ቤዚካሊ ፋይናንሻል ፕሬሩ ኮምፕሊትሊ አምቢረብል ሆኖብናል። መሸከም ከማንችሎ በላይ ማለት ነው። ፍራንክ ነው ይሄ ነገር ማለት ነው። ይሄንን ደግሞ ማን ነው ማኒፌስት እያደረገ ያለው እያንቀሳቀሰ ያለው ለምለው? ቀላል መልስ ነው የምሰጠው፣ የተቸገረው ነው የተቸገረው፣ በጣም ተሸክሞ ያቃቶ። የህክምና ባለሙያዎች ዛሬ በጀመረው የቅድመ ስራ ማቆም ማስጠንቀቂያ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን፣ እርካታ ቤት ኪራይ አይከፍልም፣ እና ሌሎች የመሳሰሉ መፈክሮችን ይዘው ነበረ የወጡት። አስተያየታቸውን የሰጡት የህክምና ባለሙያ አሁንም ይቀጥላሉ። ይሄኛው ጥያቄ የእኛም ስትራግል ነው። ሌላውን ነገር ተውና፣ ህጋብነቱን ተውና፣ ዩኖ የማህበረሰቡ ነገር ተውና፣ እኛ ቃል የገባንለት ሙያ ነው ነው ቲል ሰርቭ ለማድረግ ማለት ነው እና ቫሊዩ እናረጋለን ወደን የገባ ነው ስ ፎር ዳታ አሁን ይሄኛው የታይም ሹ ለምሳሌ አሁን ያለንበት ስቴጅ ዛሬ የተጀመረው ፕሪስትራይክ ብለን የምንለውን ያ ማለት እኛ ከብዶናል ቤቱን ነቀ ልንወጣ ነው። ስለዚህ ተረከቡን ነው። ስለዚህ ዊአር ክራይ ያለቀስ ነው ያለ። ስናለቅስ ደግሞ ሙያችን ረስተን አደለም ይኖ ሀላፍነታችን ረስተን አደለም። ግን ምን ይሆናል? ሞልቶ ሞልቶ ሞልቶ ችግር ሞልቶ ሞልቶ እንትን ስል ይፈሳለ። ቤዚካሊ ማለት ቅድም ብያሃለሁ ዩ ኖ ካት ሶፍ የሚወስዱ አሉ በጣም ብዙዎች ተሰደዋል። ሌላ መንገድ የመረጡ ሰዎች አሉ። ግን ባይቻንስ ሆኖ ወይም የኛም ምርጫም ሆኖ ስቴ ስቴ ሲታረግ ደግሞ ቅድም ይላል አራት አመት ለምሳሌ ፐርሰናል አይቼዋለሁ። ሳይክሉን ማለት ነው ጎይንግ ዳውን ነው። የኔ ማለት ነው ማለትነው ፋይናንሻል ሴኩሪቲ በየጊዜው እየተናደ ነው የመጣው ማለት ነው። ስለዚህ በዚህ ነው ያለው እና ውሎ ያደረ ውስጥ የሞላ ነገር ነው ግን ከአቅም በላይ በሆነ ችግር እየፈሰሰ ያለ ነው እና ማንም ሰው እኮ እነ ብልበት ታይም አለው አይደለም። በዛ ልክ ነው የሚታየው እንጂ ወደኋላ የረሳ ነው የሆነ ኢግኖራንት የሆንበት ነገር ኖሮ አይደለም አሁንም ቢሆን ዘሪዘ ታይም ነው ነው ዳይንግ ታይምም ቢሆን እና ስለዚህ ሪስፖንሱም እንቅድም እንዳልኩ ነው ነው ኮንስሽን አለ። ሪስፖንሱም ኦልሞስት ዳይሬክሽን የተቀመጠለት ነው። ዛሬ ነገ፣ አጭር ረዥም መካከለኛ የምንለው ግን አይደለም። እና ሁኑ የጤና ሚኒስትሩ የጤና ባለሙያዎች እያነሱ ላሉ ጥያቄዎች ምላሽ ለመስጠት እቅዶች መያዙ የሚታወቅ ነው። ከቀናት በፊት ከሪፖርተር ጋር በጤና ባለሙያዎች ጥያቄዎች ዙሪያ ማብራሪያ የሰጡት የጤና ሚኒስትር የህዝብ ግንኙነት ባለሙያ ከሪፖርተር ጋር ባደረጉት ቆይታ የጤና ባለሙያዎች ጥያቄ ዕውቅና የሚሰጠውና እውነት የሆነ ሲሆን ይህንን አጋጣሚ በመጠቀም በሶሻል ሚዲያ ዘመቻ የጀመሩ የጤና ባለሙያ ያልሆኑ አካላት አሉ። እሱን አስረግጠን መናገር እንችላለን። ያ አካል መውጣት አለበት ማለታቸውን ሪፖርተር ዘግቧል። ባለሙያው አሁንም ለሪፖርተር በሰጡት አስተያየት ይቀጥላሉ። ይሄኛው እውነት ለመነጋገር ምናልባት ዝም ብለ ጌም መጫወት ከፈለክ ጎ አራውንድ ፕሌይንግ እየተጫወትክ ማለት ነው። ይሄንን እያልክ ነው ሲጀመር የህክምና ባለሙያውን ችግር ማለት ነው። ህክምና ባለሙያው ብቻ ነው በደንብ አንደርስታንድ ሊያደርግ የምችለው አሁን ባለው ሪሰንት ሴናሪዮ ማለት ነው። ቢኮዝ ማህበረሰቡ ውስጥም የሆነ ቦስትፉል የሆነ ስቴት አለ። ገባህ አደለ? ዝም ብሎ የተደበቀ ማህበረሰቡ ዩአር ሚሊዮነር እንደሆንክ ነው ፐርሲቭ የሚያደርጉ ካገኘኸኝ ማለት ነው። እና በዛ ለብን ፕሮብሌሙን ልናገር የምችለው ህክምና ባለሙያው ብቻ ነው ከተረዳይ ማለት ነው እና በቃ እስኪ ወርዶ ይዩት ወርዶ ይዩት፣ ዩ ነው ኤቭሪ ኢች ኤንድ ኤቭሪ ሲንግል ፐርሶኔል ቤዚካሊ ጤና ባለሙያና ጤና ባለሙያ። በዛ ልክ ደግሞ የእኛ ሙያ ምኑን ሰጥቶን ነው ሌላ ነገር መቀበር አጠር ብንችል ፍራንክሊ እንነጋገር ከተባለ ማለት ግን፣ ዳውን ፕሌይ ለማድረግ ከፈለግ ብዙ ስም ትሰጣለህ። ማለት አልሰማም ካልክ አልሰማም ነው ነው። ስለዚህ ላለመስማትህ ደግሞ የሆነ ኤክስኪውዝ ይኖርሃል ዚካ ማለት ነው እና በዛው ልክ ነው። እኛ ምናየ ይሄኛው እንኳን የሁለት ሺ አስራ አንድ አስራ አምስት አሁንም ሲሚላር ነገር ስለሆነ የሚገርምም አይደለም በእኛ አስተሳሰብ ማለት ነው እና እኔም በዛው ልክ ነው እንጂ ይሄኛው ዝም ብሎ ነው። እውነት ለመነጋገር ማለት ነው ሪሊ አሁን የመራብ እና የዳቦ በቃ ክላሪ የሚፈልግ ሰው ካለ ሌላ ምንም ኢኒሽቲቭ የሌለው ነገር ነው። ነገኔ በቃ ያስተካክልልኝ ነው ኮሽ አይለው አግኝተኛል ኮሽ በዛ ልክ ነው እና ሌላ ኤምም ልኖረው አይችልም ሌላ ደግሞ ልረዳ የምችልም ልረዳ የምችልም ሰው የለም። ሪፖርተር እንደዘገበው ከሆነ ሚዛናዊ ለመሆን የኢትዮጵያ ሕክምና ማህበርን ለማናገር የተደረገው ተደጋጋሚ ሙከራ እንዳልተሳካለት ገልጿል። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የአገሪቱ የኢነርጂ ሚኒስትር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። ኢትዮጵያ፣ ሱዳን ጦርነት ላይ እያለች ኤሌክትሪክ ኃይል ስታቀርብ መቆየቷ ይታወቃል። ሆኖም ሱዳን ባለፉት ሁለት ዓመታት ከኢትዮጵያ ለገዛችው ኤሌክትሪክ ኃይል ገንዘቡን እንዳልከፈለች እና ወደ ሱዳን የሚላከው ኤሌክትሪክ ኃይልም መቀነሱን የኢትዮጵያ ባለስልጣናት ከአሁን ቀደም ተናግረው እንደነበረ የሚታወስ ነው። ይህ በእንዲህ እንዳለ ሱዳን ከግብፅ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችሏት ፕሮጀክቶችን በመገንባት ላይ ትገኛለች። እንደ ዋዜማ ዘገባ ከሆነ ግብፅ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛዋ ጅቡቲም በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይ መሆኗን ነው ዘገባዎች እየጠቆሙ ያሉት። የሱዳን ፈጥኖ ደራሽ ኃይል ለሶስተኛ ተከታታይ ቀን በፖርት ሱዳን የድሮን ጥቃት መፈጸሙ ታውቋል። በድሮን ጥቃቱ በከተማዋ ያለው የኃይል ማከፋፈያ የወደመ ሲሆን በከተማዋ ኃይል ሙሉ ለሙሉ ተቋርጧል። በድሮን ጥቃቱ የአየር ማረፊያና የጀነራል አብዱል ፈታ አልቡርሃን ጊዜያዊ ቤተ መንግስት ኢላማ የተደረጉ ሲሆን በጥቃቱ በከተማዋ ያለ የነዳጅ ዴፖ በመመታቱና በመውደሙ ከተማዋ በጭስ ተሸፍና ታይታለች። በጥቃቱ የተነሳ ወደ ከተማዋ የሚደረግ በረራ ሙሉ ለሙሉ እየተቋረጠ ሲሆን ተመድ ወደ ከተማዋ የሚያደርገውን የድጋፍ ማጓጓዝም በጊዜያዊነት አቁሟል። የአፍሪካ ህብረትን ጨምሮ የዓለም አቀፍ ማህበረሰብ የድሮን ጥቃቱ ጦርነቱ እየተባባሰ ስለመሆኑ አመልካች ነው ብለዋል። የፖርት ሱዳን ከተማ የሱዳን ዋነኛ የባህር ከተማ ስትሆን ጦርነቱ ከተጀመረ በኋላ የሱዳን ጦር መቀመጫ ሆናለች። ከተማዋ በሁለት ዓመቱ ጦርነት በአየርም በምድርም ምንም አይነት ጥቃት ተፈጽሞባት የማያውቅ ሲሆን ከእሁድ ጀምሮ ግን በፈጥኖ ደራሹ ኃይል የድሮን ጥቃት እየተፈጸመባት ይገኛል። የፈጥኖ ደራሹ ኃይል በተደጋጋሚ የድሮን ጥቃት ሲፈጽም መሳሪያዎችን የምታስታጥቀው የተባበሩት አረብ ኤሜሬትስ ነች ተብሎ የሚነገር ሲሆን በዚህኛው ጥቃትም የሷ እጅ እንዳለበት መጠቀሱ አልቀረም በማለት ቢቢሲ አልጀዚራ እንዲሁም አናዶሉ ዘግበዋል። ዓለም አቀፉ የፍትህ ፍርድ ቤት የሱዳንን ክስ ውድቅ ማድረጉ ተሰምቷል። ሱዳን የተባበሩት አረብ ኤሜሬትስን በሰው ዘር ማጥፋት ወንጀል ተባብራለች ብላ ከወር በፊት መክሰሷ የሚታወስ ሲሆን ፍርድ ቤቱ ጉዳዩን ለመመልከት የሚያስችል ስልጣን የለኝም በሚል ክሱን ውድቅ አድርጎታል። በወንጀሉ እንዳልተሳተፈች ስትገልጽ የቆየችው የተባበሩት አረብ ኤሜሬትስ የህግ ክርክር ድል ማግኘቷን ስትገልጽ መጀመሪያም ክሱ መሰረተ ቢስ ነበረ ስትል ተደምጣለች። ፍርድ ቤቱ 14 ለሁለት በሆነ ድምፅ የሱዳንን ክስ ሳይቀበል እንደቀረና በጉዳዩ ውሳኔ ሳይሰጥ እንደቀረ አልጀዚራ ዘግቧል። ሩሲያ ሰማንያኛ የድል በዓሏን ልታከብር ሽር ጉድ ላይ ትገኛለች። በዚህ የድል በዓል መታሰቢያ ላይ 29 የዓለም መሪዎች ይታደማሉ መባሉንም ሰምተናል። የኢትዮጵያው ፕሬዝዳንት ታዬ አፅቀሥላሴ የሚገኛሉ ተብሎ ይጠበቃል። የቻይናውን ፕሬዝዳንት ጂቺፒንግን ጨምሮ 29 የዓለም መሪዎች በሚቀጥሉት ቀናት በሞስኮ በሚከበረው የሩሲያ 80ኛው የድል መታሰቢያ በዓል ላይ እንደሚገኙ የክሬምሊን የውጭ ፖሊሲ አማካሪ ዩሪ ዩሻኮቭ መግለጻቸውን ሮይተርስ ዘግቧል። የኢትዮጵያው ፕሬዚዳንት ታዬ አጽቀ ሥላሴም በተመሳሳይ ለድል በዓሉ ሞስኮ እንደሚገኙ መረጋገጡን ስፖትኒክ አመልክቷል። በተጨማሪ የቡርኪና ፋሶ፣ ኮንጎ፣ ግብፅ፣ ኢኳቶሪያል ጊኒ፣ ጊኒ ቢሳው እና ዚምባብዌ መሪዎችም እንደሚገኙ ታውቋል። የድል በዓሉ ከግንቦት 1 እስከ ግንቦት 3 ቀን 2017 ዓ ም በተለያዩ ዝግጅቶች የሚከበር ሲሆን ዓመታዊ የወታደራዊ ሰልፍ ትርኢት ግንቦት ሁለት በሩሲያ ዋና ከተማ መሃል በሚገኘው ቀዩ አደባባይ ላይ ይካሄዳል ተብሎ ይጠበቃል። ቻይናን ጨምሮ ከ13 ሀገራት የተወጣጡ ወታደራዊ ክፍሎች ከሩሲያ ወታደሮችና ወታደራዊ ተሽከርካሪዎች እንዲሁም የጦር መሳሪያዎች ጋር በሰልፉ ላይ እንደሚሳተፉ ተዘግቧል። ከዚሁ ጋር በተያያዘ ፕሬዚዳንት ፑቲን በድል በዓል ወቅት ከ15 በላይ የሁለትዮሽ ውይይቶችን ያካሂዳሉ ሲሉ የፕሬዝዳንቱ ረዳት ዩሪ ኢሻኮቭ አስታውቀዋል ሚያዚያ 29 የሩሲያ ፕሬዝዳንትና የቬኔዙዌላው አቻቸው ኒኮላስ ማዱሮ የስትራቴጂክ አጋርነትና ትብብር ስምምነትን እንደሚፈራረሙ ተዘግቧል በተመሳሳይ ዕለት ፑቲን ከኩባ ከሞንጎሊያ እና ከኮንጎ ፕሬዝዳንቶች ጋር ውይይት እንደሚያደርጉ ይጠበቃል ሚያዚያ 30 ቀን የሀገሪቱ መሪ ከቻይናው ሺጂፒንግ ጋር ውይይት ያደርጋሉ። መሪዎቹ ግንኙነታቸውን የበለጠ ለማጠናከር የጋራ መግለጫዎች ላይም ይፈራረማሉ ተብሎ ይጠበቃል። ግንቦት አንድ ቀን ፑቲንና የብራዚል አቻቸው በዩክሬን ስላለው ሁኔታ ይወያያሉ ተብሎ ይጠበቃል። በተጨማሪም የሩሲያው መሪ ከግብፅ ፕሬዚዳንት ጋርም የዛኑ ቀን እንደሚነጋገሩ ነው ዘገባዎች የጠቆሙት። በተመሳሳይ ቀን ፑቲን ከሰርቢያ ፕሬዝዳንት እና ከስሎቫኪያ ጠቅላይ ሚኒስትር እንዲሁም ከኡዝቤኪስታን ፕሬዚዳንት ጋር ይገናኛሉ። በግንቦት ሁለት ፑቲን ከቬትናም የኮሚኒስት ፓርቲ መሪ ጋር ውይይት የሚያደርጉ ሲሆን በተጨማሪም የቡርኪና ፋሶ እና የዚምባብዌ መሪዎችን ጨምሮ አምስት የሁለትዮሽ ውይይቶችን ያካሂዳሉ መባሉን ከስፖትኒክ ተመልክተናል። ከሩሲያ ዩክሬን ጋር በተያያዘ መረጃ ሀገራቶቹ የጦር እስረኞችን ልውውጥ ማድረጋቸውም ተሰምቷል። ሁለቱም ሀገራት በአጠቃላይ 205 ወታደሮችን እንደተለዋወጡ የሩሲያው መከላከያ ሚኒስቴር አስታውቋል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሶ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለህዝባችን አንድነትን እየተመኘን ተሰናበትን።